አላሁ ላ ኢላሃ ኢላ ሁ ይላል። አላህ ከሱ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ ይጀምራል። አላህ በሚለው ታላቁ መለኮታዊ ስም ነው የሚጀምረው። ይሄ አላህ የሚለው እስሙን ዓለሙን አላ ዛቲል ኢላህያ ኢላህያ በጌታችን አምላካችን አላህ የማንነት ስሙ የተጸውኦ ስሙ ተብሎ ይጠራል ማለት ነው አጠቃላይ የተቀሩትን 99 ስሞችን ሁሉ ያቀፈና የወከለ ዋና መጠሪያ ስሙ ነው። አላህ የሚለው መለኮታዊ ስም ጌታ አላህ በቅዱስ ቁርኣን ውስጥ ለራሱ 2697 ጊዜ ጠርቶበታል። በአላህ ቃል በቁርኣን ላይ ወደ 2697 ጊዜ ይሄ መለኮታዊ ስም ተጠርቷል ማለት ነው አላህ የሚለው መለኮታዊ ስም እጅግ አስደናቂ የሆኑ ተአምራቶችም በውስጡ አሉ። ከነዚህ መካከል አንዱ ምንድነው? እያንዳንዱን ፊደል ከላዩ ላይ ማለት ነው እያጎደልን ብንተወው የቀረው ሲነበብ አሁንም አላህነቱን ከመግለጽ የማይወገድ መሆኑ ነው። ይህንን በተግባር ማወቅ የፈለገ ሰው ይጽፈውና አንዳንድ ፊደል እያነሳ ማረጋገጥ ይችላል። አላህ የሚለው መለኮታዊ ስም ሲጻፍ አራት ፊደላቶችን ነው በውስጡ ያቀፈው፣ ከነሱን የተዋቀረው አንደኛው ምንድነው? አሊፍ አለ፣ ቀጥሎ ሁለት ላሞች አሉ፣ መጨረሻ ላይ ሃእ ሰድርያ አለ ማለት ነው። ይሄ አንድ ላይ በድምሩ አላህ ይሆናል። የመጀመሪያውን ሀምዘቱል ወስል ወይም አሊፍን ብንቆርጠው የቀረው ምን ይሆናል? ሊላህ የሚል ይቀራል። ይሄ ደግሞ አላህን ማመላከት ይችላል። ለምሳሌ በቁርኣን ውስጥ ወሊላሂል መሽሪቁ

ሱብሐናሁ በል፣ ለሁ ማ ፊ አሰማዋት ወልአርድ፣ ይልቁኑ በሰማያት በምድር ያለው ሁሉ ለሁ ለርሱ ብቻ ነው ይላል። ወለሁ ማ ሰከነ ፊለይሊ ወነሃር፣ በቀንም በሌሊትም የረጋው በጠቅላላ የርሱ ነው በማለት ለሁ የሚለው ሲቀር አሁንም አላህነቱን ያመላክታል። ሶስተኛው ደግሞ ስቴፕ ላይ ስንሄድ ሶስት ፊደሎችን እንቆርጣለን፣ የመጀመሪያውን አሊፍ። ሁለቱን ላሞች ስንቆርጥ ማን ቀረ? ሁ የሚለው ብቻ ይቀራል። አልዋው ዕወዱን አንይም ይባላል። በደም ምትክ ልዋጭ ሆና ትመጣለች። ሁወ እንደ ማለት ነው። ይህም አላህነቱን ይጠቁማል። ወአንደሁ መፋቲሑ ልገይቢ ላ ያዕለሙሃ ኢላ ሁ የሩቅ ነገር መክፈሻዎች በጠቅላላ እርሱ ዘንድ ናቸው ከሱ በቀር ማንም አያውቃቸውም። ኢላ ሁ ወእንየምሰስከ ላሁ ብዱሪን ፈላ ካሽፈ ለሁ ኢላ ሁ አላህ አንተን በሆነ ጉዳት እንዲያገኝህ ቢፈቅድና ቢደርስብህ ያንን ጉዳት የሚገልጸው የለም፣ ኢላ ሁ ከእሱ በስተቀር ይላል። እያነሳን በመጣን ቁጥር የቀረው አላህነቱን ከማመላከት ወደ ኋላ አላለም። አሁን ደግሞ ሙሉን እናስቀምጥና ከመሃል ዝም ብለን ቆርጠን እንውሰድ እንበል። አላህ ከሚለው ላይ አንዷን ላም ቆርጠን ከመሃል ከወሰድን የቀረው ምን ይሆናል? አሊፍ ላምና ሀ ይሆናል። ኢላህ ማለት ነው። ስለዚህ አሁንም አላህነቱን ይጠቁማል። ወኢላሁኩም ኢላሁን ዋሂድ በማለት አሁንም ኢላህነቱን እሱን ከመጠቆም አልተወገደም። ሐታ ሌላው ይቅርና ላ ኢላሃ ኢለላህ የሚለው የሸሃደተይን ምስክርነት አላህ የሚለው ስም ውስጥ ራሱ አለ። ላ ኢላሃ ኢላ ላህ አጠቃላይ ለብቻ ላ ኢላሃ ኢላ አላህ የሚለውም ብትጽፉት አላህ የሚለው ስም ከተጻፈበት ፊደል የዘለለ ነገር የለውም። ቅድም እንዳልኳቸሁ አላህ የሚለው በነፍሶ ከፊደላቶቹ ሲቆጠሩ ስንት ናቸው? አራት ናቸው።

አይ ላ ማዕቡድ ሐቀን ኢላ አላህ ማለት ነው ከሱ በስተቀር በእውነት የሚመለክ ሌላ አምላክ የለም ማለት ነው ላ ስንል የለም ማለታችን ነው ነፍይ ነው ውድቅ እያደረግን እያገለልን ነው ምንድነው የሌለው የምናገለው ሲባል ኢላህ ይላል ቀጥሎ አይ አል ማዕቡድ የሚመለክ ማለት ነው አምልኮ ሊገባው የሚችል አምላክ የለም ብለናል ላ ኢላሃ ስንል ስንቀጥል ደሞ ኢለላህ አለን። ኢላ ስንል ደሞ ኢትባት ኢስቲስናእ ነው ሲቀር አለን። ማን ሲቀር አላህ አላህ ብቻ ሲቀር አለን። መጀመሪያ ነፊ ያደረግነው አምልኮ የሚገባው የለም ብለን ውድቅ ያደረግነውን ነገር በመጨረሻው ኃይለ ቃል ኢለላህ በሚለው ላይ ግን አጸደቅ ነው ተመልሰን አላህ ብቻ ሲቀር ብለን እውቅና ሰጠን።

ኢትባት ነው ስንል ደግሞ ያጸድቃል፣ እውቅና ይሰጣል። ምንን ውድቅ ያደርጋል? ጀሚዑ ማ ዩዕበዱ ምን ዱን ላህ፣ ከአላህ ሌላ የሚመለኩትን በጠቅላላ አምልኳቸው ከንቱ መሆኑን በመግለጽ ላኢላሃ ሲል ማንም አምልኮ የሚገባው የለም ብሎ ውድቅ ያደርጋል ማለት ነው። ኢላላህ ሲል ደግሞ ምንን ያጸድቃል? አምልኮ የተባለን ሁሉ ለአንድ አላህ ብቻ ሲቀር በማለት ለአላህ ጊዜ ግን እውቅና ይሰጣል። ስለዚህ ላ ኢላሃ ኢለላህ ነፍዩን ወኢስባት ላ ኢላሃ ኢለላህ ኩፍሩን ወኢማን ላ ኢላሃ ኢለላህ ክህደትም ነው እምነትም ጭምር ነው። ምኑ ነው ክህደቱ? ካላህ ውጭ በሚመለክ በጠቅላላ እምነቱ ምንድነው? በአንድ አላህ በማመኑ ላይ ነው። ግልጽ ነው። ስለዚህ አንድ ሙስሊም ላ ኢላሃ ኢለላህ አለ ማለት እምነትንም ክህደትንም አውጇል ማለት ነው። እምነትን በማናወጅክ ሲባል በአንድ አላህ ምን ያልክ ጊዜ ኢላላህ ያልክ ጊዜ። ክህደትንስ በማን ላያወጅክ? ከአላህ ውጪ በሚመለኩ ነገራት በጠቅላላ ክጃለው አላመልክም ብለሃል። ምን ያልክ ጊዜ ላኢላሃ ያልክ ጊዜ። ስለዚህ በላኢላሃ ውስጥ በራ ኩፍር ወይም ነፍ ያለ፣ በኢላላህ ውስጥ ደግሞ ወላ ኢማን ወይም ኢስባት አለ ማለት ነው። ላኢላሃ ኢላላህ ስንት ማእዘናት አሉት? ሁለት ማዕዘን አሉት። ነፍይና ኢስባት፣ ኩፍርና ኢማን ወይም ወላእና በራእ ይባላል። ላኢላሃ ስትል ከአላህ ውጭ ያለን አምልኮ ሁሉ መካድህን አውጀሃል። ምክንያቱም በዚህ ዓለም ላይ አላህ ብቻ አይደለም የሚመለከው። አምላክ ሳይሆኑ አምላክ ተደርገው የተያዙ በሐሰት የሚመለኩ ሞልተዋል። አይደለም እንዴ? በነዛ አምልኮ ሁሉ ክጅ ያለው እያልክ እኮ ነው አንተ። አይገባቸውም ብለሃል ላኢላሃ ስትል አላህ ግን ሊመለክ የሚገባው ጌታ ስለሆነ፣ ኢለ ላህ ስትል አላህ ብቻ ሲቀር ስትል፣ ለእሱ አምልኮን ምን እያደረክ ነው? እውቅና እየሰጠህ እያጸደክ ነው። ላ ኢላሃ የሚለው ዋና መልእክቱ ይሄ ነው ማለት ነው።